ሙሉ የሴኪሪቲ ኢንፍራስትራክቸር ልክ እንደዚሁ ዲፕሎይ ተደርጎለታል። ሞኒተሪንግ ሩም ልክ እንደዚሁ አለ። ስዊቾች ላይ ስንመጣ የኤስዲ ዋን የሶፍትዌር ዲፋይንድ ዋይድ ኤሪያ ኔትወርክ ይሄ ማለት ኦልሞስት አሁን ዓለም የደረሰበት ቴክኖሎጂ ማለት ይሄው ቴክኖሎጂ ነው ያለው። በተለይ ደግሞ የኦፕቲካል ትራንስፖርት ኔትወርክ የምንለው ሙሉ ስንጨምርበት፣ ምናልባት ማጋነን አይደለም ግን ግሎባሊ በሃይስት ስታንዳርድ ከኔትወርክ ኢንፍራስትራክቸር አንጻር የተሰራ ነው ማለት ነው። ያሉት ስዊቾች በሙሉ ሪደንደንት ናቸው። ምን ያክል ነው? ከበር የሚያደርገው አጠቃላይ ሙሉ የሀያ አራቱን ብራንቾች ከበር ያደርጋል። ብራንቾቹ ከበር የሚያደርጉት ሀያ አራት ብራንቾች አሉ። ሰባት የኢፋይሊንግ አሉ። ወደ ሀምሳ ሁለት ደግሞ የቪዲዮ ኮንፈረንሲንግ አለ እና ኦልሞስት አብዛኛውን ሀገር ከበር እያደረገ ነው። ከበር ያደርጋል። ሙሉ በሙሉ ከበር ያደርጋል። ናቸው የቴክኖሎጂ በመጠቀም ችሎቱ አገልግሎት ይሰጣል። ሰበር መዝገብ ቁጥር 0213፣ መስከረም 3 2018 ዓ.ም ዳኞች፦ ብርሃኑ አመነው፣ ገበየው ፈልቀ፣ እንዳሻው አዳነ፣ ሀፊዝ አባጀማል፣ ማርታ ተካ። አመልካች አቶ አሰፋ ከበደ፣ ጠበቃ ህይወት ብርሃኑ ቀርብ ያለው የተከበረው ፍርድ ቤት ጠበቃቸው ቀርበዋል። ተጠሪ ወይዘሮ ሙሉ አስቻለው አልተጠሩም። መዝገቡ የተቀጠረው አመልካች ያነሱትን የመጀመሪያ መቃወሚያ ውድቅ በማድረግ ስር ፍርድ ቤት የሰጠውን ብይን በመቃወም በሰብር ችሎት እንዲታረም ስላመለከቱ ነው። ክርክሩ እንደሚያሳየው የንብረት ክርክር ነው። ቀደም ሲል ክርክር የተደረገው በወራሾች መካከል ነበር። አሁን ክርክር የቀረበው በባልና ምስት፣ ይሄ ለክርክር ምክንያት የሆነው ቤት የባልና ምስት የጋራ ንብረት ስለሆነ ድርሻውን ያካፍለኝ በማለት ተጠሪ ባቀረቡት ክስ የተጀመረ ክርክር ነው። በዚህ ላይ እንግዲህ በአመልካች ጠበቃ በኩል የሚቀርበውን የቅሬታ ነጥብ አጠራርጎ ለችሎቱ ያስረዳሉ። አመሰግናለሁ። የተከበረው ፍርድ ቤት ችሎቱን በግልጽ እንዳስቀመጠው በዋንደኛነት የሰበር ቅሬታ መነሻ የሆነው በስር ፍርድ ቤት በተመሳሳይ ንብረት ላይ የተደረገ ክርክር ነበረ። ያንን ክርክር መነሻ በማድረግ በስር ፍርድ ቤት የመጀመሪያ ደረጃ መቃወሚያ አቅርበን ነበረ። ጉዳዩ ቀደም ሲል ውሳኔ ያገኘ ስለሆነ ክሱ ውድቅ እንዲደረግ ጠይቀን ነበረ። ነገር ግን የስር ፍርድ ቤት መቃወሚያችንን አልፎ ውሳኔ መስጠቱ ተገቢነት የለውም በሚል ነው የሰበር ቅሬታችንን ያቀረብ ነው። ስለዚህ በዚህ መሰረት የስር ፍርድ ቤት ውሳኔ እንዲሻርልን ነው የተከበረው ፍርድ ቤት ንጠይቀው። አመሰግናለሁ እ የአመልካች ጠበቃ ቤታቸውን አስረድተዋል። ምናልባት ከችሎት የሚነሳ ጥያቄ ካለ አስቀድሞ የነበረው ጉዳይ እና አሁን የቀረበው ጉዳይ ተመሳሳይነት አለ አሉ፣ የተከበረው ፍርድ ቤት በስር ፍርድ ቤት የተከራከርንበት ንብረት በቦሌ ክፍለ ከተማ ወረዳ አስር የሚገኝ የቤት ቁጥሩ ሁለት ሀያ አምስት የሆነ ሲሆን ይህንን በተመለከተ የተጠሪ ድርሻ የላቸውም ተብሎ ውሳኔ ተሰጥቶበታል። በዛ ምክንያት ነው ተመሳሳይ ውሳኔ ክርክር ነው እያልን ያለ ነው፣ የተከበረው ፍርድ ቤት ያን መዝገብ ኮርት አያይዘናል፣ የተከበረው ፍርድ ቤት ከችሎቱ የሚነሳ ተጨማሪ ጥያቄ ስለሌለ በዚሁ ያበቃል። ዛሬ የተሰማው የቃል ክርክር ወደ ጽሁፍ ተገልብጦ በአስቸኳይ ከመዝገቡ ጋር እንዲያዝ ኮፒው ለግራቀኙ እንዲሰጥ ወይም ለአመልካች ጠበቃ እንዲሰጥ ብለናል። የቀረበውን ክርክር መርምረን ትእዛዝ ለመስጠት ማዳሪ ይቀጥረናል። የዛሬውን ችሎት በዚሁ ይጨርሰናል። እናመሰግናለን። ኢንፍራስትራክቸሩ የኤስዲዋን ኢንፍራስትራክቸር የሴኪሪቲ እና የሚኒዳስ ሴንተር አክቲቭ ዲቫይሶችን ማኔጅ የሚደረግበት ሴንተር ነው። እዚህ እንደምታዩት ሁሉንም በየብራንቹ ያሉትን ሚኒዳስ ሴንተር ሞኒተር የሚያደርጉባቸው ናቸው ማለት ነው። የአዲስ አበባ ሳይት፣ የአርባ ምንጭ፣ የድሬዳዋ፣ ሀዋሳ በሙሉ ኢንክሉድ ተደርገው ነው። ይሄኛው ደግሞ የፓወር ሁሉም ሳይቶች ፓወር አላቸው። ሪላያብል የሆነ ኮኔክቲቪቲ መስጠት ስለምንፈልግ ጀስቲስን ደግሞ ለሁሉም አክሰስብል ማድረግ ስለሚያስፈልግ ማለት ነው። ከዚህ ጋር ተያይዞ የተዘረጋው ኢንፍራስትራክቸር በጣም ትልቅ ስለሆነ ሴኩሪቲም እንደዚሁ ዲጂታላይዜሽን ላይ ሲመጣ ሴኩሪቲ መሰረታዊ ስለሆነ የሴኩሪቲ ሞኒተሪንጉም እዚሁ ከዚህ ሴንተር ነው የሚሰራው ማለት ነው። የሳይበር ቲም አላቸው እዚህ ላይ የሚቀመጡበት የየራሳቸው ቲም ስላለ የሲም ላይ የፋይሮል አላቸው። አንቲቫይረስ፣ የኢንድፖይንት ሴኩሪቲ፣ የዳታቤዝ ሴኩሪቲ አለ። እሱም በሙሉ ሞኒተር የምናደርግበት ነው። ከዛ በተጨማሪ ግን አድ ያደረግነው ነገር እንደ ዲጂታል ተቋም የዩዘር ብሄቪየርንም እያጠና ምን አይነት ሴኩሪቲ ኮንትሮሎች መኖር አለባቸው የሚለውንም ሰጀስት የሚያደርግ ሶሉሽን ነው ያቀረብ ነው ማለት ነው። ቀጥሎ ያለው የዲጂታል ኔትወርክ ነው የተዘረጋው ዲጂታል ኔትወርክ ማለት ከሴንተር ሁሉንም ማየትና ሁሉንም ኮንትሮል ማድረግ ለሁሉም ደግሞ ሪስፖንስ መስጠት እንዲያስችል ነው። ኢንክሉዲንግ እስከ ዋይፋይ አክሰሱ ድረስ ያለውን ከሴንተር ሆኖን ማኔጅ ማድረግ እንችላለን። ቪዚቢሊቲውም አለ፣ ኮንፊግሬሽኑም ከዚ ነው የሚሰራው ማለት ነው። ይሄ ጋር ተያይዞ ምን ሌቨሬጅ ይሰጠናል፣ ይሄ የተዘረጋውን ኢንፍራስትራክቸር ደግሞ ለምን ጥቅም እየዋል ነው ነው በምን መንገድ እየተጠቀምንበት ነው የሚለውን ማኔጅ የምናደርግበት ይሄ ሳይት አለን። እዚህኛው ፕላትፎርም ላይ የምናየው በአጠቃላይ የያንዳንዱ ኢንፍራስትራክቸር ዩዘቢሊቲው ምን ላይ ነው ያለው የሚለውና ዩዘሮች ደግሞ ምን እየተጠቀሙበት ነው አፕሊኬሽን ዩዘር አጠቃቀማቸው ምን ይመስላል የሚለውንም ከሴንተር እየታየ ማስተካከያዎች እንዲደረጉ ሞር ለአገልግሎት እንዲውል የሚቻልበትን መንገድ የምናስቀምጥበት ነው ማለት ነው። ሌላኛው ይሄ አጠቃላይ የፌዴራል ኮርስ ኔትወርክ በጣም ሰፊ በመሆኑ አውተንቲኬሽን ይፈልጋል። ሴንትራል የሆነ አውተንቲኬሽን እሱንም ለመስጠት የአይደንቲ ሰርቪስ አለን ማለት ነው። እዚህ ጋር በአጠቃላይ ከአውተንቲኬሽን ጋር ከኔትወርክ ዲቫይስ አውተንቲኬሽን እና ኢንድ ፖይንት አውተንቲኬሽንም ዩዘር አውተንቲኬሽን እንሰራለን ማለት ነው። በኔትወርኩ በአጠቃላይ ያልተፈቀደላቸው ዲቫይሶች አይገቡ፣ ከገቡ በኋላ ደግሞ የሄልዝ ስታሳቸውን ቼክ እናደርጋለን። ምን አይነት ኦይሶች አሏቸው፣ ምንድን ናቸው፣ ምን አይነት ዲቫይስ ይዘው እየመጡ ነው፣ ከስተመሮች የሚለውን በሙሉ ማኔጅ የምናደርግበት ነው። እንደ ፕሮቴክሽን ፋይሮልም እንደዚሁ ቪዲዮ ይ ፋይል የማየት ፈለቅ እንዴት ነው የማየው ፋይል ለማየት ሲሞክር ደግሞ እንክርት ካልሆነ እንዴት ማንከት የሚደረገው ሲስተሙ በአጠቃላይ ከዚህ ከፕሪሚሲስ ውጭ ላሉ አክሰሶች በሙሉ የቪፒኤን አገልግሎት አለው። በየትኛውም ዲቫይስ በየትኛውም አይነት መንገድ አክሰስ ሲያደርጉ ኢንክሪብት የሆነ የአክሰስ ሜካኒዝም አለው። ከዛ ውጪ አክሰስ ማኔጅመንት ቅድም እንደተባለው በትክክል የተቀመጠው እያንዳንዱ ዩዘር በምን አይነት ሌቭል አክሰስ ማድረግ መቻል አለበት የሚለውን የምንቆጣጠርበት አ ከእሱ በተጨማሪም የዳታ ቤዝ አክቲቪቲ ሞኒተሪንግ አለ፣ ወይም የዳታ አክሰስ አክቲቪቲ ሞኒተሪንግ ማፕ እናደርጋለን። እሱን ይያያዛል ማለት ነው። ቢሄቪየሩን እያየን ለምሳሌ ከስራ ሰዓት ውጭ አክሰስ ለማድረግ ሲፈልግ ለምን አደረገ የሚለውን የሚታይበት የዳታ ቤዝ አክቲቪቲ ሞኒተሪንግም እንደዚሁ ኢንክሉድ ተደርጓል ማለት ነው። ይሄኛው የፋይሊንግ ሲስተማችን ነው። በዚህ ፋይሊንግ ሲስተም የፌደራል አቃቤ ሕጎች፣ ጠበቆች፣ ማረሚያ ቤቶች፣ ሁሉም ኬዛቸውን ፋይል አድርገው እዚህ መምጣት ሳያስፈልጋቸው ከፍርድ ቤት ጋር ያላቸውን ጉዳይ የሚጨርሱበት ነው። እዚህ ጋር እንደምትመለከቱት ሰው አይምጣ ስንል አንደኛ የሚያስፈልገን ነገር ምንድን ነው? አመልካቾቹ አይደንቲፋይ መደረግ መቻል አለባቸው። ስለዚህ ግለሰብ ከሆነ ባለው ፋይዳ ኢንተግሬት ተደርጓል። በፋይዳ አይዲ አይደንቲፋይ እናደርገዋለን። ስለዚህ በተረጋገጠ ፋይል ያደርጋል። ከዚህ በተጨማሪ ለምሳሌ ከጥብቅና ከእንትን ጋር የተገናኙትን አንድ ሳምፕል ባሳያችሁ እዚህ ጋር ያለው ኢንተግሬሽን ምንድን ነው? ፋይሉ ራሱ ሲመጣ መጀመሪያ ከጠበቅና ፈቃድ ካለው መሆኑ ተረጋግጦ ከሚኒስትሪ ኦፍ ጀስቲስ ጋር ኢንተግሬትድ ነው። ባስገባው ቁጥር ተረጋግጦ ነው የሚመጣው። ይህም አንዱ ኢንተግሬሽናችን ነው። ስለዚህ ፍርድ ቤት ጋር ሲመጣ ጠበቃው ፈቃድ አለው፣ ታደሷል፣ እግድ አለበት የሚለውን ጨርሶ ይመጣል ማለት ነው። ሶ ዋንስ እነዚህ ነገሮች ከተሟሉ በኋላ የፍርድ ቤት አመልካቹ ፎርሙን ሞልቶ ቀጥታ ወደ ፍርድ ቤት ይልካል ማለት ነው። ከዛ በተጨማሪ እዚጋ ያካተት ናቸው ከክፍያ ጋር የተያያዙ አሁንም መምጣት ሳይጠበቅበት በቴሌብር በሌሎች ባንኮችም ከኢቲ ስዊች ጋም ኢንተግሬት ተደርጎ ቀጥታ ከፍሎ ይመጣል ማለት ነው። ከዛ በተጨማሪ ከፍርድ ቤት ጉዳዮቹን የሚከታተልበት ደግሞ የራሱ አለው። እዚ ጋ በእኔ ስልክ ላይ እንደምታዩት መዝገብ ሲከፈት ወደ ችሎት ሲመራ ሁሉ ነገር ኖቲፊኬሽን ይደርሰኛል። ካልሆነም ደግሞ በፋይዳዊ ገብቼ እዚህ ሲስተም ላይ ያለውን የት እንደደረሰ መከታተል እችላለሁ። ለምሳሌ አንድ የተከፈተ ፋይል ባሳያችሁ የት እንደተመራ እዚጋ ሲስተሙ ያሳየኛል ማለት ነው። ሶ ፍርድ ቤት መምጣት ሳይጠበቅበት አንድ ሰው ሙሉ ጉዳዩን ቀጠሮም ካለው በመሀልም የሚያስገባቸው ልዩ ልዩ መዝገቦች ካሉ እዚጋ እያስገባ ከፍርድ ቤት ጋር ኢንተራክት ማድረግ ይችላል ማለት ነው። እዚጋ ፋይል ከተደረገ በኋላ ወደዚህ ብንመለከት ይሄኛው የሬጅስትራል ፔጅ ነው። ሬጅስትራል ማለት ያው ወደ ፍርድ ቤት የሚመጡ ጉዳዮችም የሚወጡ ጉዳዮችም የሚተዳደሩበት ሲስተም ነው። እዚህ ጋር እንደምታዩት ለምሳሌ አንድ የጨመርነው ፊቸር በተመሳሳይ መዝገብ የተከፈቱ አሁን ያለነው ሰበርሰሚ ጉዳይ ላይ ነው። የተለያዩ መዝገቦች ቢመጡ ሲስተሙ ራሱ ትሬስ የሚያደርግበት የራሱ ፊቸር አለው። ከዛ በተጨማሪ እዚህ ጋር እንደምታዩት የሚመጡ ዶክመንቶች ከዛ የሚመጡ ዶክመንቶች ዲጂታሊ ሳይንድ ናቸው ይህም ፋይዳን እና የፍርድ ቤቱን ኤስኤምኤ ሰርቪስ በማጣጣም እዚህ ጋር የሚመጡ ነገሮች በሙሉ ተፈርመው ሕጋዊ የዲጂታል ሲግኒቸር ሕጉንም አሟልተው የሚመጡ ናቸው። ሌላው ከውክልና ጋር የተገናኘ ነገር ለምሳሌ በቁጥር ቢመጣ ሬጅስትራሉ ያለውን ዶክመንት እዚ ጋ ያለው ምንድነው ከዛ የመጣለትን ማመልከቻዎች በሙሉ ሬጅስትራሉ አንድ በአንድ እየገመገመ ያያል። ውክልና ካለ ይሄ ከውክልና ሲስተም ጋር ኢንተግሬትድ ሆኗል። ስለዚህ በዚህ ቁጥር የገባ ውክልና ቬሪፋይ ማድረግ ቢፈለግ ከአፕሎዱ በተጨማሪ ሲስተሙ እዚ ጋር ያመጣለታል ማለት ነው። ስለዚህ ሬጅስትራል ጋር ሆነን ተመሳሳይ መዝገቦች መከፈት አለመከፈታቸው፣ የወለዳ ማስረጃ ማረጋገጫ እንዲሁም ደግሞ እዚ ጋር አሳያቸዋለሁ። ክፍያዎቹን ሲስተሙ አውቶማቲካሊ ካልኩሌት ያደርጋል። ከዛ ውጪ መጥሪያ መላክ ቢፈለግ ለዚህ ለዚ አይነት ነገር ሲስተሙ ጀነሬት እያደረገ ኮሚኒኬት ያደርጋል ማለት ነው። እዚህ ጋር ካለቀ በኋላ ፋይል ከተከፈተ በኋላ እዚህ ጋር ወዳለው ሲስተም ይመራል ማለት ነው።